ተነጋገርን ያለነው ስለ ሴቲቱ እና ስለ ዘንዶው እየተነጋገርን ነው። ወደ ታሪኩ ፍሰት ስንመለከት በሰማይ ምልክት ሆነ የሚል አለ እና ምልክቱ አንዲት ሴት ነፍሰ ጡር የሆነች ወይም እርጉዝ የሆነች ሴት፣ እሷ እርጉዝ ሆና ሳለ ኃይለኛ ጭንቀት ወይም ደግሞ ምጥ እንደመጣባት ትመለከታላችሁ። እና ከምጡ እየተነሳ ያለውን ታሪክ ነው የምትመለከት። እና ይህንን ታሪክ አብረን ስንመለከት ትልቁ ልንጠይቀው የሚገባ በቤተ ክርስቲያን የሚያከራክሩ አንዳንድ ነገሮች ትሰማላችሁ። ሴቲቱ ማናት የሚል ነው። ሴቲቱ ማናት እና ይህቺ ሴት በመጽሐፍ ቅዱስ ላይ እንግዲህ ይሄ ምልክት ነው ብያለሁ እና ይሄ ምልክት በሰማይ አስደናቂ የሆነ ምልክት ነው እንጂ ሊትራል ሴት አይደለችም። እግዚአብሔር ራእይን ሲናገር ብዙ ጊዜ በምልክቶች ይናገራል፣ በምልክቶች ይናገራል። አንዳንድ ምልክቶች መጽሐፍ ቅዱስ ላይ ኦልሬዲ የተጻፉ ናቸው። ዮሐንስ ራእይ እንዳልኳቸው የተገለጠ መጽሐፍ ነው። ስለዚህ ይሄ ቅድም ይሄ የምንመለከተው ምልክት ሌላ ቦታ ላይ አለ ወይ? ይሄ የተነገረ ምልክት በሰማይ አንዲት ሴት ነፍሰ ጡር የሆነች ወይም እርጉዝ የሆነች ሴት ትታይና ይህን አስደናቂ ምልክት ራእይ ነው በቃ። ስለ ኢየሱስ ክርስቶስ ተአምራቶችም ስትመለከቱ ምልክት ብሎ ነው የሚጠራው መጽሐፍ። ምልክት ነው የሆነ ነገር ሊሆን ላለ ነገር፣ ለእውነተኛ ነገር ምሳሌ አድርጎ እግዚአብሔር የሚጠቀምበት ነው። እና ሴት ናት አክሊል ያደረገች ናት እና አክሌል አድርጋለች። ነፍሰ ጡር ናት። ፀሐይን ተጎናጽፋለች። እግሮቿ በጨረቃ ላይ ነው ያለችው። እና ልትወልድ ስትቃረብ ልጇን ሊበላ አንድ ዘንዶ ቀይ ዘንዶ ደግሞ ሁለተኛ ምልክት ትመለከታላቸው። ስለዚህ የኢየሱስ ክርስቶስ ተአምራቶች ማንነቱን፣ መሲህነቱን፣ ጌትነቱን ሊገልጡ እንደሚመጡ ሁሉ ምልክቶች ሊያስተምሩ ነው የሚመጡ ነገሮች አሉ። ስለዚህ ኢሜጅ እንደሆነ የሆነ ምልክት እንደሆነ እንድታውቁልኝ ይፈልጋለሁ። ይህንን ከተመለከትን ሴቲቱ ማናት? ሴቲቱ ማናት? ጥያቄውን ለመመለስ የተለያዩ አይነት መላበቶች አሉ፣ ወይንም ደግሞ መሰለኞች አሉ። አንደኛው ሴቲቱ ማርያም ናት የሚሉ ወንድሞችና እህቶች አሉን። ወይንም ደግሞ ሌላ ቤተ እምነቶች አሉ፣ ተተለቅ ቤተ እምነቶች እና ሴቲቱ ማርያም ናት ወይ? ይህንን በጥያቄ እንተው እና ሌላው የሚሉት ደግሞ ቤተክርስቲያን ናት የሚሉ አሉ እና ቤተክርስቲያን ናት የሚሉ አሉ ሌሎች ደግሞ አይደለችም እቺ እስራኤል ናት፣ መሲሁ የመጣባት መሲሁ የተወለደባት እስራኤል ናት የሚል ክርክሮች አሉ። ሌሎች ደግሞ ምናልባት ይሄኛውን ሰምታችሁ ታታውቁም ይሆናል። መሲሁ የመጣባት እስራኤል ብቻ ሳትሆን የከዋክብት አሰላለፍ እንደሆነ ወይንም ደግሞ ከዋክብቶች ሲሰለፉ ይሄ ከዋክብት አስተላለፍ ማለት ማለት ነው። በሰማያዊ ስፍራ ላይ ወይም ደግሞ ይሄ ታውቁ እንደሆነ በሆሮስኮፕ አካባቢ ያለ በኋላ ብናገረው ይሻላል እሱ። ስለዚህ የትኛው ነው ሴቲቱ፣ የትኛው ናት? አንዳንዶች በጣም ይህንን አጥብቀው በጣም በቃ የማርያምን ትልቅነት ወይም ደግሞ መለኮትነት ለመግለጥ ወይም ደግሞ ክብሯን ለማሳየት የተጠቀመበት የእግዚአብሔር ቃል ነው ብሎ የሚናገሩ ሰዎች አሉ። መጽሐፍ ቅዱሱ ምን ይላል? የእኛ ዲኖሚኔሽን ሳይሆን እኛ ሎያል ወይም ታማኝ የምንሆነው ለዲኖሚኔሽናችን ሳይሆን ለእግዚአብሔር ቃል ነው። ለእግዚአብሔር ቃል ነው እና ታማኝነታችን ለእግዚአብሔር ቃል ከሆነ እቺ ፀሐይ የተጎነጸፈችው ሴት ማናት? እና የተለያዩ እምነቶች በተለይ በሮማ ካቶሊክ አካባቢ ይህቺ ሴት የሰማይቱ ንግስት ማርያም እንደሆነች ነው የሚናገሩት። እና በሮማን ካቶሊክ ውስጥ እንደነገርኳቸው ትንሽ ጊዜ አሳልፊያለሁ፣ በእነሱ ሴሚናሪም ውስጥ እና በሮማ ካቶሊክ ውስጥ ማርያም በጨረቃ ላይ እንደቆመች እና በጭንቅላቷ ዙሪያ ደግሞ ከዋክብቶች ከዋክብቶች እንትን እንዳሉ እንደከበቧት የሚናገራል። እና በእሷ ዙሪያ ደግሞ መላክቶ ከዋክብቶች 12 ከዋክብቶች እንዳሉ ይህንን ይናገራል። እና ስለ ማርያም ነው ብለው በጣም ከሚናገሩበት ነገር አንዱ ሴት በሴት መጠራቷ ነው፣ ወንዱ ልጅን ማርገዟ ነው። ከኢየሱስን አርግዛ ወንዱ ልጅ ብዙ አከራክረ ነው፣ በኋላ እንመጣበታለን። ሴቲቱ ግን ማርያም ናት። ስለዚህ ዘንዶው ሊያሳድዳት በማርያም ላይ ስላንከራተታት፣ ወደ ግብጽ ስለተሰደደች ይህንን ነው የሚናገረው ብሎ የሚለዋሉ ትንቢት ወደፊት ስለሆነ ወደኋላ አይቶ ታሪክ እየነገረን አይደለም ያለው ሊመጣ ያለን ነገር ነው የሚናገረው። ትንቢት በዚህ በተለይ በመጨረሻው ዘመን ላይ በሰባቱ የመከራ ዘመን ላይ በተለይ የመጨረሻው ታላቁ የመከራ ዘመን ብለን በምንጠራው በሶስት ዓመት ተኩል ውስጥ በትክክል ቁጥሮ ተሰጥቶናል። 1260 ቀናት፣ 42 ወራት ማለት ነው። 42 ዓመት ወራት ማለት ሶስት ዓመት ተኩል ማለት ነው እና ይህቺ ፀሐይ የተጎናጸፈች ሴት ማን ናት? እውነት ማርያም ናት? በትክክል ከተመለከት ነው የምንመለከተው እዚህ ጋር ማርያም እንዳልሆነች ነው የሚያሳየን። ምክንያቱም የሚናገረው ትንቢቱ ስለ ትናንት ሳይሆን ስለሚመጣ ነገር ነው የሚናገረው። ስለዚህ ወደኋላ ሄዶ ታሪክን አደለም እየነገረን ያለው ዮሐንስ ወይም ራእዩ። የሚናገር ፀሐይን የለበሰችው ሴት አንዳንዶች እንደሚናገሩት ቤተክርስቲያን ናት ይላሉ። ቤተክርስቲያን ልትሆን አትችልም። ምክንያቱም ቤተ ክርስቲያን ኢየሱስን አልወለደችው አልወለደችው። እንደውም ኢየሱስ ነው ቤተ ክርስቲያንን የወለዳት ወይንም ያመጣት እንጂ ቤተ ክርስቲያን አይደለም። አርግዛ እየተሰደደች ያለችው ነው አይደለም የሚናገረው፣ ሌላ ነገር ነው። ይህቺ ፀሐይ የለበሰች ሴት ማናት ብለን ከጠየቅን ይህቺ ፀሐይ የተጎናጸፈች ሴት በመጽሐፍ ቅዱስ ውስጥ ሄዳችሁ በዘፍጥረት 37 ከ9 እስከ 11 ያለውን ክፍሎች ተመልከቱ። እዛ ላይ የሚናገረው ፀሐይ ያዕቆብን ጨረቃ ራሄልን አስራ አንዱ ደግሞ ከዋክብቶች ለዮሴፍ ሲሰግዱ የእስራኤል ልጆች እንደሆኑ 12 እስራኤል እንደሆኑ የ12 የእስራኤል ነገዶች እንደሆኑ ከዋክብቱ የሚያሳዩን 12 የእስራኤል ነገዶች ነው። ስለዚህ በዚህ 12 ከዋክብት ባለው ምልክት ዮሴፍ ከሌሎች የእስራኤል ነገዶች መካከል እንደሆነ ይህንን ያሳየናል። ስለዚህ በመጽሐፍ ቅዱስ ደግሞ ሴት ተብሎ የተጠቀሰው ወይንም ደግሞ ጽዮን ተብላ የምትጠራው አሁንም ስለ ማርያም አይደለም የሚናገረው። ከተማ በሴት ይጠራል፣ አገር በሴት ይጠራል። ስለዚህ በሴት ተመስላለች። ለምሳሌ በብሉይ ኪዳን እስራኤል በኢሳያስ 54 ላይ ሄዳችሁ ስትመለከቱ እልል በይ እያለ ስለ ጽዮን የሚናገራል። ይሄ የሚናገረው ስለ እስራኤል ነው እየተናገረ ያለ። በኤርሚያስ 3 20 ላይ ደግሞ ሄዳችሁ ስትመለከቱ መለከቱ ታማጅ ያልሆነችን ሴት ጠቅሶ ስለ እስራኤል ታማኝ ከዳተኛይቱ እስራኤል ሆይነ እያለ ይጠራታል። አንዳንድ ቦታ ደግሞ እንደ ጋለሞታ እንደሆነች በሆሴዕ መጽሐፍ ላይ ይህን ና በርኅራኄ አጭሻለሁ አለው እያለ የሚናገረው ክፍል በሴት አርጎ የሚናገረው እስራኤልን ነው። ሕዝቅኤል 16 ላይ በደም እንዳለሽ በሕይወት ኑሪ አልኩሽ እያለ የሚናገረው ስለ እስራኤል ነው። ከየት እንደጠራት ከየት እንዳነሳት እንዴት ታሪኳን እንደለወጠ እየተናገር ያለው ስለ እስራኤል ነው እየተናገር ያለው። ስለዚህ ፀሐይ የለበሰችው ሴት 1260 ቀናት ዘመን ዘመናት የዘመን እኩሌታ ብለው ነው የሚናገር እና በምድረ በዳ ውስጥ የሚሸሽጋት ይቺ ሴቲቱ እስራኤል ላይ የወለደችው ወንድ ልጅ ያለምንም ጥርጥር ሁላችንም የምናቀው ጌታችን ኢየሱስ ክርስቶስ ነው ስለዚህ በጣም አንድ ሚስጢር ይገልጥልናል እዚህ ላይ ለምንድነው ሰይጣን እስራኤልን የሚጠላት ለምንድነው እስራኤል እስካሁን ድረስ የዓለም መነጋገሪያ የሆነችው ለምንድነው ነው ዓለም ከተጀመረ ጀምሮ ጦርነት የማይጠፋት? ለምንድ ነው በዓለም እንድትጠላ የሆነችው ከሌሎች አገሮች የተለየ ክፋት አድርጋለች ወይ? አሁን ብዙዎች የሚያነሱት አሁን ያለውን ፖለቲካ ይመስላል። በፓለስቲኒያን እና በእስራኤል መካከል ስላለው ኢሹ አድርገው እስራኤል የተጠላችሁ በዛ ነው ሊሉ ይችላሉ። ኖ፣ እንደሱ አይደለም። እስራኤል በተበተኑበት ስፍራ ላይ ሂትለር ሲገላቸው ኖሯል። በዓለም ዙሪያ እንደነሱ ተጠልቶ የተሰደደ ሕዝብ የለም። እንደነሱ የተገፋ ሕዝብ የለም። ለምንድን ነው የተጠሉት ብላችሁ ስትመለከቱ አሁን ባለው ፖለቲካ ሳይሆን እስራኤል የተጠላቸው መሲሁን ኢየሱስ ክርስቶስ ከእሷ ስለተወለደ፣ ክብር ለእግዚአብሔር እግዚአብሔር ስለመረጣ እግዚአብሔር መሲህን በሷ ስላመጣ በአንተ እና በሴቲቱ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር ከእሷ የሚወለደው ደግሞ አናትን ይቀጠቅጣል ተብሎ ስለተነገረ ይሄ ትንቢት በእስራኤል በኩል አብርሃምን መርጦ እግዚአብሔር በኪዳን በብዙ ትውልድ መካከል እግዚአብሔር በትንቢት በነቢያት ቃል አጽንቶት መሲህ ኢየሱስ ከእስራኤል ስለተወለደ በዚህ ምክንያት ሰይጣን እስራኤልን ሊያጠፋት ይፈልጋል። በሰማይ ያለውን ጦርነት ስለተሸነፈ በምድር መጥቶ አይሁዱን ወይም እስራኤላውያንን ማጥፋት ይፈልጋል። ስለዚህ ነው ከዚህ ቁጣ ሊያድናት በተለይ የመጨረሻው ዘመን የሚናገረው የያዕቆብ መከራ ተብሎ ነው የሚጠቀሰው የመከራው ዘመን እና በያዕቆብ መከራ ዘመን በዚህ 1260 ትልቁ የመከራው ዘመን መጨረሻው ክፍል ላይ ያለው ሶስት ዓመት ተክሎ ማለት በዛ ጊዜ ነው ሁለቱ ምስክሮች አገልግሎታቸውን የሚፈጽሙበት ሰዓት የሚሆነው የሰይጣን ቁጣ በተነሳበት ሰዓት እንደሚገላቸው ያንን ታሪክ ባለፈው ተነጋግረናል። ስለዚህ ዘንዶ ሴቲቱን ሊያጠፋ የሚፈልግበት ጊዜ የተፈጠረች ምድር እንኳን ከእግዚአብሔር ጋር ተባብራ፣ ምድር እንኳን የሰይጣንን ቁጣ ለማጥፋት እግዚአብሔር ተፈጥሮን ተጠቅሞ እስራኤልን እንደሚያድናት። ስለዚህ ዘንዶ ሴቲቱ ሊያጠፋት እንደሚፈልግ ሲናገር አሁንም የሚናገረው ስለ ከተማ ስለ ሕዝብ ነው የሚናገረው ስለ ኔሽን ነው የሚናገረው እንጂ ስለ ድንግል ማርያም አይደለም የሚናገረው። ስለ ድንግል ማርያም ቢሆን ኖሮ ታሪኩ ሌላ ይሆን ነበር፣ ሌላ ይሆን ነበረ። ስለዚህ ታሪኩ እየተናገረ ያለው እስካሁን ድረስ ቀጣይነት ያለውና የትላንትና ታሪክ ሳይሆን ሊመጣ ያለ ትንቢታዊ ነገር ነው እየተናገረ ያለው። ስለዚህ በእስራኤል እና በሰይጣን መካከል ያለ ጦርነት እንደሚሆን፣ ታሪካዊ ጥላቻ፣ ታሪካዊ የሆነ ሰይጣን በምድር ላይ ሊበቀለው የሚፈልገው ሕዝብ ቢኖር አይሁዶችን ይሄ ከነሱ ጥሩነት ከነሱ የፖለቲካ ትክክልነት አይደልነት አይደለም። ይሄ ከእግዚአብሔር ጋር በተያያዘ ከትንቢት ጋር በተያያዘ ሰይጣንና እስራኤል አይዋደዱም። ምክንያቱም መሲሁን አስተዋውቃለች። መሲሁ በዛ መስመር መጥቷል። የኪዳን አገር ናት። እግዚአብሔርን መኖር የምትመሰክር አገር ናት። የእስራኤል መኖር እግዚአብሔር አለ መጽሐፍ ቅዱስ እውነት ነው ብሎ ስለሚያረጋግጥ ምድሪቱ ላይ ያሉ ነገሮች በሙሉ መጽሐፍ ቅዱስ እውነት እንደሆነ የሚያሳዩን እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ስለሚመሰክር እስራኤልን እስራኤልን ሰይጣን ይጠላታል። ዛሬ በባለጠጎች ዘንድ ወይም በኢንቨስተሮች ዘንድ ብትሄዱ ራስ ስለሆኑ እነሱ በአእምሮም በትትልቅ ዩኒቨርሲቲዎች በኢንስቲቱቶች ደረጃ ላይ በአካደሚክስ በሕክምና እንደገናም ደግሞ በዚህ ምንድን ነው የሚባለው? በዓለም የሰላም በኖቤል ሽልማት ላይ በጣም ብዙ ተሸላሚዎች አይሁዶች ናቸው። በሳይንስ ብትሄዱ፣ በተለያየ አይነት አካዳሚ ሰርክል ብትሄዱ አይሁዶች ራስ ናቸው። በፋይናንስ ራስ ናቸው። ለምን መጽሐፍ እንደሚል ራስ እንጂ ጅራት አላደርግም ስላለ ስላቸው ይሄ ነው ይባለ አይሁዶችን መጥራት። ዛሬ ባለፈው አይታችኋል የእስራኤል ክለብ በሆላንድ ላይ ጨዋታ በነበረበት ሰዓት ላይ በኳስ ጨዋታ ተነስቶ እንዴት ረብሻ እንደተነሳ ስንት አይሁዶች እንደተደበደቡ። ከዚህ በፊት አይሁዶች ተገልለዋል። በተለያየ ቦታ ላይ አይሁዶችን እንዴት ክፉ አድርጎ መሳል፣ ይሄ ከሰይጣን የሚወጣ ነው። እኛ የክርስቶስ ልጆች ስለሆን መሲሁ ክርስቶስን እያመለክን አይሁዶችን ልንጠላ እንችል? ጌታችን ይሁዲ ነው አይሁዳዊ ነው የተወለደው። ደቀ መዛሙርት አይሁዶች ነበሩ። መጽሐፍ ቅዱስ የጻፉልን አይሁዶች ናቸው። ከአንዱ ከሉቃስ በስተቀር ጠቅላላ ብሉይንም አዲስን የምትመለከቱ በአይሁዶች የተጻፈ መጽሐፍ ነው ምናነበው ወገኖች። ስለዚህ የመዳንን መንገድ ያገኘ ነው በዚህ በሴቲቱ በኩል ስለመጣው በመጣው በመሲሁ በኩል ስለዚህ ሰይጣን የሚጠላት ለዚህ ነው። ይህንን እንድትረዱ ያስፈልጋል። ለዚህ እግዚአብሔር በመጨረሻዊ ታላቁ የመከራ ዘመን ሰይጣን የእስራኤልን ሕዝብ እንዳይጨርስ ደግሞ ሊከላከልለት ይወጣል። ስለዚህ መጽሐፍ ሲናገር ምን ብሎ ይናገራል? ሴቲቱን ወለደች ይላል። ሴቲቱ ልጇን ወለደች። ስለዚህ መጽሐፍ ቅዱስ እንግዲህ ስለሷ ሲናገር ነፍሰ ጡር እንደሆነች ወይም ደግሞ እርጉዝ እንደሆነች እና ከእስራኤል እንደተወለደ መጽሐፍ ቅዱስ ይህንን ያሳየናል። ይህንን ወንዱ ልጅ ደግሞ መጽሐፍ እንደሚነግረን ደግሞ አህዛብን ሁሉ የሚገዛበት አህዛብን ሁሉ የሚገዛበት የብረት በትር እንዳለው ይህን ይናገረ። ምን ማለት ነው? ኢየሱስ ገዢ እንደሚሆን ኢየሱስ አለቃ እንደሚሆን፣ ይሄ ከእስራኤል የተወለደው ከአይሁድ የተወለደው የናዝሬቱ ኢየሱስ ክርስቶስ ዓለምን ሁሉ እንደሚገዛ የተነገረለት በጣም ብዙ ትንቢቶች አሉ። ስለ እሱ ነው እየተናገር ያለው፣ ስለ ልጁ ሲናገር እሺ። እና ይህቺ ሴት በምጥና በህመን በታላቅ ጩኸት ላይ ነበረች ይላል መጽሐፍ። ስለዚህ ይሄ በሚነገርበት ሰዓት ላይ ምናልባት ታሪክ የምታውቁ ሰዎች ሮማውያን እስራኤልን የሚጨቁኑበት ጊዜ ላይ ነበር። ነገር ግን ጊዜው በደረሰ ጊዜ ይላል መጽሐፍ ቅዱስና ይህም የሚያሳየው በምጥና በህመም ጩኸት የእስራኤልን መከራ የእስራኤልን ጭንቀት፣ የእስራኤልን ጩኸት የሚያስረዳ በዚህ ሰዓት ነው። ይሄ ቀዩ አውሮ የመጣው ሴቲቱ ወንድ ልጅን በወለደችበት ሰዓት ላይ። ስለዚህ ስለዚህ ዘንዶ ሲነግረን ደግሞ ቀይ ዘንዶ ነው ይላል ስለ ቀለሙ ሲናገር እና ሊያጠፋው ደግሞ የሚፈልገው ወንድ ልጅ ብላቴና ሊገድል ይመጣው እና የሚያስፈራ ዘንዶ እንደሆነ ሰባት ራሶች እንዳሉት በላዩ ላይ አስር አክሊሎች እንዳሉ ይህንን እንመለከታለን እና አስሩ የሚያሳየን አስር መንግስታት እንደሆነ እንደገና ቀዩ አውሬ ደግሞ ያ የቀደመው ዘንዶ ያ የቀደመው ዘንዶ ሰይጣን እንደሆነ መጽሐፍ ቅዱስ ይህንን ያስተምረናል እና አንድ ሶስተኛውን ከዋክብት ደግሞ በጅራቱ ይዞ እንደጣላቸው ወይም እንደሚጥላቸው እነዚህ ከዋክብት የሚላቸው እነዚህ አንድ ሶስተኛው መላእክቶችን እንደሆነ እና ሁለት ሶስተኛው ከእግዚአብሔር ጋር እንዳሉን ካልኩሌት ማድረግ እንችላለን። ስለዚህ እግዚአብሔር ጦር እንደሚበዛ ወይም እግዚአብሔር ጋር የወገኑት እንደሚበዙ አንድ ሶስተኛው ሲሶ እንደወደቀ ከሰይጣን ጋር በሌሎችም ቅዱሳት መጽሐፍ ላይ እንመለከታለን። ስለዚህ የተወለደውን ልጅ ልጁ በተወለደበት ሰዓት ላይ ታላቅ ምጥ ነበረ፣ ታላቅ መከራ ነበረ። የተወለደውን ልጅ ወዲያውኑ እንደተወለደ ሰይጣን ሊያጠፋው እንደፈለግ ታስታውሳላችሁ። የሄሮድስ ስንታ ኢየሱስን በሕፃንነቱ ለመግደል ሲሞክር በማቴዎስ ሁለት ላይ ያለውን ታሪክ ትመለከታላችሁ። በኢየሱስ የሕይወት ዘመን ሙሉ ሰይጣን ኢየሱስን ሊያጠፋው ያላደረገው ነገር አልነበረም። አንድ ጊዜ እንደውም ከገደል ሊጥሉት ባሉበት ሰዓት ላይ ጌታ በመካከላቸው አልፎ ሄደ፣ በመለኮታዊ ኃይሉ ማለት ነው። በመካከላቸው አልፎ ሄደ ይላል መጽሐፍ። ይህ የሚያሳየን ምንድን ነው? በተደጋጋሚ ሰይጣን ሊያጠፋው ሞክሯል። እንግዲህ ይሄ ወንድ ልጅ ብሔራትን ሁሉ ነገዶችን ሁሉ ህዝብን ሁሉ ለሺህ ዓመት ሊገዛ የሚመጣ ወንድ ልጅ የናዝሬቱ ኢየሱስ ነው። ስለዚህ መሲሁ ኢየሱስ ክርስቶስን እንደሚመለከት ያለምንም ጥርጥር መዝሙር ሁለት ላይ ሄዳችሁ ስትመለከቱ እኔ ግን በተቀደሰው ተራራይ ላይ ንጉሴን ሾምኩ ተብሎ ተጽፏል። በራዕይ 19 ላይ ስትመለከቱ ይህንኑ ትመለከታላችሁ። በብረት በትር የሚገዛ ማለት ምን ማለት ነው? ጽኑ በሆነ ስልጣን የሚገዛ በቃ ሁሉ በእግሩ ስር የሚገዛለት ዓለምን አንድ አድርጎ የሚገዛ እውነተኛው መሲህ ንጉሥ ኢየሱስ ክርስቶስ እንደሆነ ውሄ ወንድ ልጅ ስለሱ ነው የሚናገረው ስለ መሲሁ ነው የሚናገረው። ስለዚህ ይሄ የሚያመለከተው አንዱ ኢየሱስን ልደት የስ ወደኋላ የደንመልከት ካልን ሌሎች ደግሞ ስልጣኑን ያሳያል በድል አድራጊነት እንደሚመለስ ይነግረናል። ስለዚህ መነሻው የት እንደሆነ መድረሻው የት እንደሆነ ስለ መሲሁ የሚያሳየን ጥቅስ ነው። ኢየሱስ ክርስቶስን ሰይጣን እንደፈተነው መጽሐፍ ቅዱስ ይነገራል። እና ከዚህ ዓለም ገዢ ጋር ጌታ ኢየሱስ ክርስቶስ ከተጋደለ በኋላ የሴቲቱ ልጅ ወደ ሰማይ እንዳረገ በእግዚአብሔር ቀኝ እንደተቀመጠ መጽሐፍ ቅዱስ ይነግረናል። ስለዚህ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ተብሎ የተጻፈው ስለ ኢየሱስ ክርስቶስ ነው ያለምንም ውዝግብ። ይሄ ወንድ ልጅ ከሴቲቱ የተወለደው የናዝሬቱ ኢየሱስ ነው። ይሄ ማለትም ማለት ነው። የዮሐንስ ራይ ምዕራፍ 12 ላይ ቁጥር 1 ላይ ሴት ቤተ ክርስቲያን ልትሆን እንደማትችል ያሳየናል። ምክንያቱም ኢየሱስ ቤተ ክርስቲያንን ወለዳት እንጂ በተቃራኒው እንዳልሆነ ይህን እንመለከታለን። ሴቲቱ ማርያም ወይንም እስራኤል መሆን አለባት፣ እንግዲህ እንትን ካልሆነች ማለት ነው ቤተ ክርስቲያን ካልሆነ። ስለዚህ ሴቶች በመጽሐፍ ቅዱስ ውስጥ መውለድ ኢየሱስን መውለድ የሚችሉ እነዚህ ሁለቱን የተጠቀሱ ወይ ማርያምና ወይ ደግሞ ኢየሩሳሌም በከተማይቱ የተመሰለው ስለዚህ በዚህ በዘመን መጨረሻ ላይ እየተናገረ ያለው ግን ሊያጠፋት የተነሳው ከኋላዋ ብዙ ውሃ የሚያፈሰው ይሄ እስራኤል ናት። አስራ ሁለት ከዋክብት በላይዋ ላይ ያላት ልጆቿን የእስራኤልን ልጆች ወይም የያዕቆብን ልጆች የሚያሳይ መሆኑን በመጽሐፍ ቅዱስ ውስጥ ይህን ስለምንመለከት ከእግዚአብሔር ቃል አንጻር ይህቺ ሴት ማርያም ሳትሆን ኢየሩሳሌም እንደሆነች እንመለከታለን። ስለዚህ ይቺ ሴት ደግሞ በምድረ በዳ ትሰደዳለች። ወደ ምድረ በዳ ትሸሻል። በዘንዶው እየተሰደደ ሴቲቱ በእግዚአብሔር የተዘጋጀላት ቀናት አለ። ይሄ 1260 ቀን ትጠበቃለች። ይሄ የመከራው ዘመን ያልኳቸው ነው። ሴቲቱ እስራኤል ስለሆነች በትክክል ይህንን አንድ ላይ አድርገን ልንረዳ ይገባል። አንዳንድ ሰዎች ይህንን በጣም ማግኒፋይ ከማድረግ የተነሳ ሴቲቱን ወደ ማምለክ ሊሄዱ ይችላል። ስለዚህ ማርያም በዚህ መንገድ ወደ ምድረ በዳ ልትሸሽ የምትችለው እንዴት ነው ብሎ መጠየቅ ነው። ከመጽሐፍ ቅዱስ ከታሪክ አንጻ ስንሄድ ስለዚህ 1260 ቀናት ይህንን ትንቢት ኤግዛክት ይህንን ቁጥር ዳንኤል 9 ላይ ታገኙታላችሁ። ስለዚህ በተለይ ዳንኤልን ትንቢት የመጨረሻዎቹ ትንቢት መጨረሻዎቹ ስትመለከቱ ስለ ሰባቱ ዓመት የሚናገረው ላይ ስትመለከቱ ይህንን ቁጥር ጠቅሶ ሲናገር ትመለከታላችሁ። ራዕይ ምዕራፍ 12 ቁጥር 5 የሚነግረን የኢየሱስ ክርስቶስን እርገት ይነግረናል። ወደ አብ እንደተነጠቀ ወደ አባቱ እንደተነጠቀ ራይ 126 ላይ በዳንኤል በሰባኛው ሳምንት ላይ ወይም በሰባኛው ሱባኤ ውስጥ ገና ስለሚፈጸሙ ክንውኖች ስለሚገልጽ በእነዚህ ሁለት ቁጥሮች መካከል ተመልከቱ። በዳንኤል 125ና በዳንኤል 126 ላይ በመቶዎች የሚቆጠሩ ዓመታት አለ። ወደ አባቱ ማድረጉን ይነግረናል። እንደገናም ደግሞ ይሄ ልጅ ደግሞ እንደገና በሰባተ ይቅርታ በሰባኛው ሱባኤ ላይ ደግሞ ስለሚፈጸመው ነገር ይናገራል። በ12፥5 እና በ12፥6 መካከል በሁለት ጥቅሶች መካከል በመቶዎች የሚቆጠር ዓመታት እንዳለ ትመለከታላቸው። ይሄ ስለ ትንቢት ነው የሚናገር የትንቢት ባህሪው እንደዛ ነው። እግዚአብሔር ሲናገር አንዳንድ ጊዜ ለዘመናት የሚናገራቸው ነገሮች ቀርበው ሊታዩን ይችላል። ስለዚህ ጊዜዎችን በዚህ ጊዜ ይመጣል፣ በዚህ ጊዜ ይመጣል አትበሉ፣ ቀኒቱንና ሰዓቲቱን አታውቁምና ተብሎ የተጻፈልን ለዚህ ነው። ለዚህ በሁለት ጥቅሶች መካከል በመቶዎች የሚቆጠር ዘመናት አለ ያልኳችሁ ለዚህ ነው። ይህንን ካልኳችሁ እንግዲህ ትንቢቶች በቅርብ ሩቅ ይታያሉ ነው። ዮሐንስ ሲመለከታቸው እነሆ በቶሎ እመጣለሁ የሚለውን መልእክት ወስደው ጌታ መጥቷል ብለው የሚያስተምሩ አስተማሪዎች አሉ። ቶሎ ብሎ አለና፣ አያችሁ እግዚአብሔር ሲያየው ቶሎ ነው። ዮሐንስ ሲመለከተው ግን ገና የሚተረተሩ ብዙ ትንቢቶች መፈጸም ያለባቸው ብዙ ትንቢቶች አሉ። ስለዚህ የዳንኤልን ሰባ ሱባኤ ከተመለከት ነው ለዚህ አሁን ለማስተምራችሁ ግልጽ ይሆንላቸዋል። ሴቲቱ ወደ ምድረ በዳ ትሄዳለች። በእግዚአብሔር የተዘጋጀ ቦታ አላት። አውሬው እንዳያጠፋት አውሬውን ልጇን እንዳይገድል ወይም ደግሞ እሷን እንዳይገድል፣ ሴቲቱ ሊበቀላት ነው የሚመለሰው ስለዚህ ይህ ቦታ አንዳንድ የመጽሐፍ ቅዱስ ስኮላሮች ምን ብለው ይናገራሉ? ከሞት ባህር በስተደቡብ ያለ ቦታ ነው። በተለይ ይሄ ጆርደን የሚባለው አካባቢ ላይ ፔትራ የሚባል ቦታ አለ። ምናልባት አንዳንድ ስዕሎች ያሳያቸዋለሁ። እና እንደውም አንዳንድ ክርስቲያን ነጋዴዎች እዛ ቦታ ላይ አለ አይደለም፣ የተለያየ አይነት ምግቦችን ማዘጋጀት፣ ትራክቶችን ማስቀመጥ ጀምረዋል። ምክንያቱም ምናልባት ስደት ከተነሳ አይሁዶች ወደዚህ ስፍራ ይሸሻሉ ብለው ነው የሚያስቡ እና ከየት እንዳመጡት ባላቅም ይሄንን ከተመለከተ ሴቲቱ እንግዲህ በምድረ በዳ እንደምትሰደድ በምድረ በዳ እግዚአብሔር እንደሚጠብቃት ይህንን የተስፋ ቃል ትመለከታላችሁ። ስለዚህ ይ ተዘጋጅቶ የቀረበው ልክ ጌታ ኢየሱስ ክርስቶስ ያለው ስፍራ አዘጋጀላችሁ ዘንድ ይሄዳለሁ የሚለውን የጥንታዊ ግሪክ ቋንቋ ነው የሚጠቀመው ዮሐንስ 14 ላይ ያለው ለሴቲቱም ተዘጋጀላት ልክ ስፍራ የሚያዘጋጅ እግዚአብሔር እንደሆነ እና በመከራ ሰዓት ለእስራኤል ማምለጫ እግዚአብሔር እንዳለ በጣም ከባድ ጊዜ ለአይሁዶች ይሆናል ያዕቆብ መከራ ይሆናል ተብሎ ተጽፏል ስለዚህ ይህንን ነው በምድረ በዳ እግዚአብሔር እንዴት እንደሚጠነቀቅላት አሁነው አሁንም ኪዳኑን እግዚአብሔር እንዳላፈረሰ ከአይሁዶች ጋር እግዚአብሔር አይሁዶቹን ፈጽሞ እንዳልጣላቸው ይህን እንድታውቁ ያስፈልጋል የስ የአሕዛብ ሙላት ነው አሁን ያለ ነው የአሕዛብ ሙላት እስኪፈጽም ድረስ አሁን በአይሁዶች ዘንድ ንዛዜ ያለ በእነሱ ዘንድ መንፈሳዊ ነገር ጨልመዋል ያለው መሲሁን ስለገፉት ማለት ነው ነገር ግን ዘመን ይመጣል፣ እግዚአብሔር ቅርፊት ከላያቸው ላይ የሚያነሳበት የዛን ጊዜ ወደ መሲሁ ይመለሳሉ። በእውነት በመንፈስ ሊያመልኩት ይጀምራሉ።